ሰላም ጤና ይስጥልኝ አድማች ተመልካቾቻችን፣ ይህ የደሴ የዙሪያ ወረዳ ቴሌቪዥን ፕሮግራም ነው። ለመጀመሪያ ጊዜ እናቶችን በቀዶ ህክምና አገልግሎት ማዋለድ መጀመሩ ለአካባቢው ማህበረሰብ የጤና ተደራሽነትን በማሳደግ የእናቶችንና ጨቅላ ህጻናትን ሞት እንግልት ከማስቀረት ባሻገር የተገልጋዮችን ወጪና እንግልት እንደሚቀንስ ተገልጿል። በ034 አደቂ ቀበሌ ለመጀመሪያ ጊዜ በጉጉፍቱ ጤና ጣቢያ በቀዶ ህክምና አገልግሎት ያገኘችው ወይዘሮ ሳዕዳ ውሴ አሁን ላይ እሷም ሆነ የወለደችው ልጅ በጥሩ ጤንነት ላይ እንደሚገኙ የገለጹት በጤና ጣቢያው ጠቅላላ ሐኪም የሆኑት ዶክተር ብርሃኑ ዘርፉ ናቸው። ዶክተር ብርሃኑ ዘርፉ አክለውም ወይዘሮ ሳዕዳ ሁሴን በቀዶ ህክምና የወለደችው ህፃን መምጣት በነበረበት ተፈጥሯዊ ሁኔታ ሳይሆን በተቀራኒ ዞሮ ስለመጣ የእናቷንና የጨቅላ ህፃኑን ህይወት ለማትረፍ የቀዶ ህክምና አገልግሎት ማግኘት አስገዳጅ በመሆኑ ህክምናውን አግኝታ በሰላም እንድትገላገል መደረጉን ገልጸዋል። የቀዶ ህክምና አገልግሎቱ ለመጀመሪያ ጊዜ መሆኑንና በውጤት በመጠናቀቁ መላው የህክምና ቡድን ከፍተኛ ደስታ እንደተሰማቸውና ለዚህም የህክምና ቡድኑና ለጠቅላላ የጤና ጣቢያው አስተዳደር ጠቅላላ ሐኪሙ ምስጋና አቅርበዋል። የሰዓዳ ሁሴን ቤተሰብ የሆኑት አቶ ሰይድ መሐመድ የቀዶ ህክምናው ከዚህ ነው ሲባሉ መጀመሪያ ላይ ፍርሐት እንዳደረባቸውና ልጃቸው በሰላም ተገላግላ ህፃኑን ሲያዩ ለእሳቸው ማመን እንደተቸገሩ ይናገራሉ። ከአሁን በፊት እንዲህ አይነት ችግር ሲፈጠር ወደ ደሴ ሪፈራል ሆስፒታል ይላኩ እንደነበር አስታውሰው አሁን ላይ በቅርብ አገልግሎቱን ማግኘት መቻላቸውና የተሻለ አገልግሎት ስለተሰጣቸው ያልጠበቁትን የእናቶችን እንግልትና ስቃይ እንዲሁም የቤተሰብን ወጪና እንግልት የሚያስቀር ነው ብለዋል። ወይዘሮ አባይ ይመርና ወይዘሮ ተምርሰይ የጉጉፍቱ ከተማ ነዋሪ ናቸው። ከዚህ በፊት ከመንገዱ ርቀትና አቅም ማጣት ምክንያት ብዙ እናቶች ወደ ጤና ተቋም መጥተው ለመውለድ ይቸገሩና ሕይወት የሚያልፍ እንደነበር አስታውሰው አሁን ላይ በጤና ጣቢያው ለእናቶች የቀዶ ሕክምና ወሊድ አገልግሎት መጀመሩ እንዳስዳሰታቸው ገልጸዋል። እናቶች መንገድ እየቀሩ ነበር፣ ደም እየፈሰሳቸው ተመንገዱ ርቀት ታቅመን ማጣት በጣም ችግር ነበር። አሁን ግን ቆንጆ ሆኖልናል። የመጣለን በዚሁ እንዲቀጥልልን እናመሰግናለን። ትናንት ገና ትናንት ተሰራች እስታሁን አልሐምዱሊላ የሆነ እታ ልጇን ታቅፋ ቁጭ ብላልናለች። ምንም ችግር የለ በጣም ጥሩ ነው። ሀኪሞቻችንም በጣም ይተባበራሉ፣ በጣም ጎበዜ ናቸው። ጥሩ ነው ብዬ ነው የማስበው። በዚሁ እንዲቀጥልልን የእናቶች ብቻ ሳይሆን የሌላውም እንዲቀጥልልን እንፈልጋለን። የጉጉፍቱ ጤና ጣቢያ ተወካይ ኃላፊ አቶ መሀመድ ሰይድ በበኩላቸው ጤና ጣቢያው በቀዶ ሕክምና አገልግሎት ለመስጠት የቅድመ ዝግጅት ስራዎች እየተሰሩ መቆየታቸውን ገልጸው አሁን ላይ የሰለጠነ የሰው ኃይል፣ ልዩ ልዩ ማሽኖችና ለስራው አስፈላጊ የሆኑ ቁሳቁሶች በመሟላታቸው አገልግሎቱ መጀመሩን ገልጸዋል። ማህበረሰቡ የእናቶች ቀዶ ሕክምና አገልግሎቱ እንዲጀመር ተደጋጋሚ ጥያቄዎች ሲያቀርብ እንደነበረ ያስታወሱት ተወካይ ኃላፊው አገልግሎቱ በመጀመሩ በአካባቢው ለሚገኙ እናቶችና ማህበረሰብ ትልቅ ደስታና እፎይታ የሚፈጥር መሆኑን አስረድተዋል። ህብረተሰባችን ይህን ፕሮግራም እንዲጀምርለት እስከዛሬ ጥያቄውን ሲጠይቀን ነበር። ዛሬ ላይ ግን ተቋማችን የህብረተሰቡን ጥያቄ የህብረተሰቡን የሚያነሳቸውን ችግሮች መልስ የሰጠበት በመሆኑ እንደ ተቋምም እንደ ባለሙያም ትልቅ እርካታ ነው የሚሰማ ምክንያቱም ለእናቶች ነው በዚህ ቦታ ላይ የቆም ነው ለእናቶች እና ለህፃናት ነው እየሰራ ነው ያለ ነው ስለዚህ እነሱ ደግሞ የተሻለ አገልግሎት በተቋማችን በማግኘታቸው ለእኛ ትልቅ ፈተና ነው ለእነሱም መልካም አጋጣሚ ነው ከዚሁ ጋር ተይዞ ጤና ጣቢያችን ሰፊ የሆነ አገልግሎት ነው የሚሰጠው ብዙ ህዝብ የሚያስተናግድ ነው የደሴ ዙሪያን ብቻ ሳይሆን አጎራባች ወረዳዎችን ማካቶ አገልግሎት የሚሰጥ ነው። በዚህ በኩል በወሎ ይብላለ፣ በዚህም ለገንቦ የሚመጡ ታካሚዎች አሉ። ስለዚህ እነሱን አገልግሎት የምንሰጥበት አጋጣሚ ስላለ ደስታ ነው። ህብረተሰባችንም ይህንን ፕሮግራም እንዲጀምርለት እስከዛሬ ጥያቄውን ሲጠይቀን ነበር። ዛሬ ላይ ግን ተቋማችን የህብረተሰቡን ጥያቄ የህብረተሰቡን የሚያነሳቸውን ችግሮች መልስ የሰጠበት በመሆኑ እንደ ተቋም እንደ ባለሙያም ትልቅ እርካታ የሚሰማ ምክንያቱም ለእናቶች ነው። በዚህ ቦታ ላይ የቆም ነው ለእናቶችና ለህፃናት ነው እየሰራ ነው ያለ ነው። ስለዚህ እነሱ ደግሞ የተሻለ አገልግሎት በተቋማችን በማግኘታቸው ለእኛ ትልቅ ፈተና ለእነሱም መልካም አጋጣሚ ነው። ከዙ ጋር ተይዞ ጥናጠራችን ሰፊ የሆነ አገልግሎት ነው የሚሰጠው። ብዙ ህዝብ የሚያስተናግድ ነው። የደሴ ዙሪያ ብቻ ሳይሆን አጎራባች ወረዳዎችን ማካቱ አገልግሎት የሚሰጥ ነው። የወረዳው ጤና ጥበቃ ጽፈት ቤት ኃላፊ አቶ መሀመድ አረጋ እንዳሉት በጉጉፍቱ ጤና ጣቢያ የተጀመረው መለስተኛ የእናቶች ቀዶ ጥገና ሕክምና አገልግሎት በአካባቢው ያለውን የእናቶችና ጨቅላ ህጻናት ሞትና ስቃይ እንደሚቀንሰው ገልጸዋል። በጉጉፍቱ ጤና ጣቢያ በአምስት ክላስተር የተደራጀ ከሀያ በላይ ቀበሌዎችንና ጉራባች ወረዳዎችን ማስጠቀም የሚችል መሆኑን ያስረዱት ኃላፊው አሁን ላይ የነበረውን የሰው ኃይል የቁሳቁስና አስተዳደራዊ ችግሮች ተቀርፈው አገልግሎት በመጀመሩ ለወረዳ ህዝብ የጤና ተደራሽነት በማሳደግ በኩል ትልቅ ትርጉም እንዳለው አብራርተዋል። የእናቶችና የጨቅላ ህጻናት የቀዶ ህክምና አገልግሎት እንዲጀመር የአማራ ክልል ጤና ቢሮ የደቡብ ወሎ ዞን ጤና መምሪያና ወረዳዋ አስተዳደር ምክር ቤት አጋር ድርጅቶች እና የአካባቢ ማህበረሰብ ያደረገው አስተዋጽኦ ከፍተኛ መሆኑንም ኃላፊው አስገንዝበዋል። ጠና ይስጥልኝ አድማጭ ተመልካቾቻችን። ይህ የደሴ የዙሪያ ወረዳ ቴሌቪዥን ፕሮግራም ነው። ዜናው በዚሁ አበቃ። ሰላም ጠና